ስላገኘን በጣም ደስ ይላል። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ ተመልካቾቻችን። አሁን እንግዲህ እንደምታዩት ጎንደር ላይ እገኛለው ጎንደር ላይ ደግሞ ስመጣ እንግዲህ አብሮ አደግ ጓደኞችን አግኝቼ እንደምታዩት እንደዚህ ክብብ ብለውኛል እና በጣም በጣም እጅግ በጣም ደስ ብሎኛል። ከዚህ በፊት ለመግለጽ እንደሞከርኩት እንግዲህ ያው እህትዬ ትንሽ ቀለበት ስላደረገች ያንን ምክንያት አድርጌ ነበር ወደዚህ የመጣሁት እና ከመጣሁ በጣም ጥሩ ነው። ነገር ግን ቤተክርስቲያን አይወድም እያልኩ እንኳን ይወዳል ሳብሳብ መቁደንያ ነው የሆነ ትልቅ ፋሚሊ ዚህሚ መቀላቀል በጣም ደስኛእኛም በጣም ደስ ብሎናል። እሆ በተለያየ በኢትዮጵያና በዓለም አቀፍ ደረጃ እየሰራ ይገኛል። ኛ አሁን ላይ ደግሞ ጎንደር መቶ እኛ ጓደኞቻችን የድሮ ጓደኞችን አግኝቶ ፎቶግራፍ በመነሳት ላይ እና እንደ ቢዝነስ እስካሁን እና ከምላች በላይ በጣም በቃ አኩርታናለች። ይህ የምታዩት ብርሃኑ የወይኗ ይባላል። የአንድነት አንሶዎች ሊቀመንበር የነበረና በአሁኑ ሰዓት አጎን የሌለ አዲስ አበባ የሚሆን የተለያዩ ጥሩ ጥሩ ስራዎችን የሚሰራ ትልቅ ባለሙያ ኤዲተር ሁሉን ነገር ፕሮዲውሰር። በተለያየ በኢትዮጵያ እና በዓለም አቀፍ ደረጃ እየሰራ ይገኛል። ብራን የኔውን አሁን ላይ ደግሞ ጎንደር መጥቶ እኛ ጓደኞቻችን የድሮ ጓደኞቹን አግኝቶ ፎቶግራፍ በመነሳት ላይ እና ቪዲዮም ይሁን እንደምታዩት ነው። ብራን የኔውን ስላገኘን በጣም ደስ ይላል። ሰላም ጤና ይስጥልን። የተወደዳችሁ የተወደዳችሁና የተከበራችሁ ተመልካቾቻችን አሁን እንግዲህ እንደምታዩት ጎንደር ላይ እገኛለሁ። ጎንደር ላይ ደግሞ ስመጣ እንግዲህ አብሮ አደግ ጓደኞቼን አግኝቼ እንደምታዩት እንደዚህ ከበብ ብለውኛል እና በጣም በጣም እጅግ በጣም ደስ ብሎኛል። ከዚህ በፊት ለመግለጽ እንደሞከርኩት እንግዲህ ያው እህቴ ትንሽ ቀለበት ስላደረገች ያንን ምክንያት አድርጌ ነበር ወደዚህ የመጣሁት እና ከመጣሁ አይቀር ደግሞ ጓደኞቼን ወንድሞቼን ማየት አለብኝ ብዬ አሁን የበረራ ሰዓት የራሱ ደርሷል፣ ግን ሳላ ያሌ ደም ብዬ ወደዚህ መጥቼ እንደምታዩት በቃ ይኸው በዚህ መልክ በጣም ማስደስተውኛል ማለት ነው። እጅግ በጣም ደስ ብሎኛል። ስለዚህ ደስታዬን እናንተንም ለእናንተ ምግለጽ ብዬ ነው እጅግ በጣም የምወዳቸው የማከብራቸው አብሬ ስንት ነገር ያሳለፉት አብሬ የበላው የጠጣሁት ጓደኞቼ ናቸውና እጅግ በጣም ደስ ብሎኛል። እግህመሰግናጠቃላይ እናመሰናነመግና እና ውድ ተመልካቾቻችን፣ እንግዲህ እንዳልኳቸው ያው እህቴ አግብታ በጣም ደስ ብሎኛል። እኔ ባገባው በሶስት ወሩ ማን አግብተህ ማን ይቀራል በማለት ነው ያለች ነው። እንግዲህ ከዚህ በፊት በእኔ ሚዲያ ቅርብ ይሻል ይመስለኛል። አዲስ አበባ መል ወደ ጻድቃኔ ማርያም በሄድሽበት ሰዓት ስለ እኔ ብዙ ነገር አውርተሻል፣ ሚስጥር አውርተሻል፣ ሚስጥር አውርተሻል። ስለ ኒያ ምን ምን ብለሽ ነው የተናገርሽ ለተመልካቾች?

ደስ ብሎኛል። እስኪ ስለ ሰርግሽ የሆነ ነገር በይ። እንግዲህ ሰርግሽ እንዴት ነበረ? ስለ ሰርጉ የሆነ ነገር ድምፅሽን ከፍ አድርገሽ። እግዚአብሔር በፈቀደው እግዚአብሔር ጋር ሰው እኛ በትንሽ ነገር አስበነው ነበር። ከህሊና በላይ ነው የሰርጉ ነገር ስታዩት ሰርጋችሁ ሰርጋች እንዴት ነበረ? ሰርጋችን በጣም ያምር ነበረ። ቪዲዮ ስለተቀረጸ በአንተ ቻናል ሊለቀቅ ድ ያስባለኝ በጣም ያምራል። ከሚ የበላይ ድንግል ማርያም ደንብ አሳምሯለች ሰርጋችንን። ደስተኛ ነኝ በጣም እዚህም ው ባቤቴ ወንድመ እሱም ትልቅ ወንድሟ ነው በዚህ ፋሚሊ በዚህ ፋሚሊ በመቀላቀል በጣም ደስተኛ ነኝ። እኛም በጣም ደስ ብሎናል። እኛም የሆነ በጣም በጣም ጥሩ ወንድም ጥሩ አማች ነው ያገኘ ነውና በጣም በጣም ደስ ብሎናል። ወንድም እሺ፣ አመሰግናለሁ። ቤታችን ለዚህ ክብር ስለተቀበልካችሁ በጣም ደስ ብሎናል። በጣም ክብር ለማንኛውም ቢሎም ስታዩት በጣም የሚገርም የሚገርምና አስደሳች ነው። በሳ ስንት እንደ ቢዝነስ ሁሉ አካላችን የሚሸጡ ይኖረዋሉ። እሷዋል እስካሁን ክብሯን ጠብቃ በተክ ነው ያገባች እና ከምራች በላይ በጣም በቃ አኩርታናለች። ተደስቼ ምነው እናት እራሱ አባቶቻችን ሁሉ ደስታ ባዩ ነገር ብለህ በጣም ሲሜታ ሁነን እራሱ የሆነ የደስታ ብዛት ነው መሰለህ። ፕሮግራሙን እራሱ አጥሮን ምናምን እንግዲህ አንዳንድ ነገር ታዩታላችሁ ስለምትከታተሉ ደግሞ እናመሰግናለን። እሺ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እጅግ በጣም እናመሰግናለን። እንግዲህ ወንድሜ መልካሙ እንደገለጸው እህቴ በዚህ ሰዓት በጣም በጣም ፈተና በበዛበት ሰዓት ራሷን ጠብቃ በተክሊል ማግባት በዚህ ሰዓት በጣም ከባድ ነው እውነት ለመናገር እና በጣም አኩርታኝ ያለች እጅግ እጅግ በጣም በእናንተ ፊት ላመሰግናት ነው የመጣሁት። አሁን ያው ወደ ፋሲል ግንብ ወጣ ብለን ከተማው ላይ ትንሽ ዘና ፈታ ያልነ ነው። እንግዲህ ያው እናንተም ለእናንተ ለቤተሰቦችም የኔን ደስታ ለማካፈል ነው ዛሬ ብቅ ያልኩትና እጅግ በጣም ደስ ብሎኛል። ያው እየተንቀሳቀስን አንዳንድ ጎንደር ምን ትመስላለች የሚለውን ነገር አስቃኛችኋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር ትሆኑ ዘንድ የአክብሮት ግብዣዬ ነው። ከኛ ጋር እሺ፣ ተመልካቾቻችን እንግዲህ አሁን እናት ጎንደር ላይ እንገኛለን። ይህ መስቀል አደባባይ ነው። እንግዲህ እዚህ ተወልጄ ያደግኩት ሀገር ላይ ነው ያለሁት። በጣም ደስ ይላል።